አንዳንድ የዋሃ ሰዎች ማህሌት ቆመው ቅዳሴ ሲጀምር ይወጣሉ። አንዳንድ የዋሃ ሰዎች ሰዓታት ቆመው ቅዳሴ ሲጀምር ይወጣሉ። ዋናው ጉዳይ ላይ ነው የሚወጡት። ማለት ሥርዓተ ቅዳሴ ዋነኛው የሥርዓተ አምልኳችን ማዕከል ነው። ጉባኤ በሚደረግበት ሰዓት፣ ስብከት በሚሰበክበት ሰዓት እግዚአብሔር ከኛ መካከል ይገኛል። ስለዚህ በየትኛውም ቦታ ሁለት ሶስት ሆነን ብንሰበሰብ ከመሃላችን ማናለን። እግዚአብሔር እንዴት ነው የሚኖረው? በመንፈስ ይኖራል በረድኤት ይኖራል። ቅዳሴ ላይ እግዚአብሔር በመንፈስ ብቻ አይደለም ይገኝ በአካል ነው የሚገኝ። ዓርብ ዕለት የተቆረሰው ሥጋው ዓርብ ዕለት የፈሰሰው ደሙ ቅዳሴ መካከል ይቆረሳል፣ ይፈሳል። ስለዚህ ቅዳሴ የሚያስቀድስ ሰው ከክርስቶስ አጠገብ እንደ እንደቆመ ነው የሚቆጠረው። ዓርብ ዕለት ሲሰቀል እዛው መስቀሉ ስር የመቆም እድል ቢሰጠን ከስራቸው፣ ዓርብ ዕለት ስጋው ሲቆረስ ደሙ ሲፈስ የማየት እድል ቢሰጠን የምናገኘውን ክብር ማግኘት ከፈለግን ቅዳሴ ላይ ነው። ቅዳሴ ላይ አሁን ቆማችሁ ስታስቀድሱ በቆማችሁበት ርቀት የቆማችሁት ከራሱ ከክርስቶስ አጠገብ